ቁጦችሽ ያማሩ ናቸው ከከንፈሮችሽ ማሪን ጠበጠባል፣ ይላል መጽሐፋችሁ። ይሄ ምን ማለት ነው? ይላል አንድ ወንድማችን። እግዚአብሔር ይስጥልኝ። ለወደፊቱ ጥያቄያቸውን ስጠይቁ በስርዓት ጠይቁ ማለት ነው። ምክንያቱም ጥቅሱ እንደዚህ አይደለም የሚለው። ችግር የለውም አሁን አስተካክለን እናነበዋለን ማለት ነው። ብዙ ጊዜ እንደተናገርኩት መጽሐፍ ቅዱስን ከቁርአን ጋር አታገናኙ። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የመንፈስ ቅዱስ ሀሳብ ነው። ስለዚህ ከቁርአን ጋር አይገናኝም ማለት ነው። በስጋዊና በደማዊ ሀሳብ መጽሐፍ ቅዱስን አንብባችሁ አንብባችሁ ልትረዱ አትችሉ። ጃንደረባው በሐዋርያት ሥራ ምዕራፍ 8 ላይ ትንቢተ ኢሳይያስ ምዕራፍ 53ን እያነበበ ማናገኘው ቅዱስ ፊልጶስ አገኘው ማለት እና ምንድን ነው ያለው? የምታነበውን መጽሐፍ ትርጉሙን ታውቀዋለህ? ዝም ብለህ የምታነበው ብሎ ሲጠይቀው እንዴት ተርጓሚ ሳይኖር እንዴት ላቀው ይችላለሁ ብሎ መልሶለታል ማለት። ስለዚህ ተርጓሚ ያስፈልጋል። መኃልየ መኃልይ ዘሰሎሞን ስታነቡ ከአባቶች ስር ቁጭ ብላችሁ ትርጓሚውን ተረድታችሁ መሆን አለበት ማለት ነው። ከዛ በፊት አንድ ነገር ልንገራችሁ። መኃልየ መኃልይ ዘሰሎሞን በሙሽራና በሙሽሪት ተመስሎ የተጻፈ እግዚአብሔር ቃል ነው ማለት። ሙሽራው ኢየሱስ ክርስቶስ ነው። ሙሽሪት ደግሞ ቅድስት ቤተ ክርስቲያን ነው። ምዕራፍ አንድ ቁጥር አንድ ሲጀምር ከምስጋና ሁሉ የሚበልጥ ምስጋና ወይ ደግሞ መዝሙር ሁሉ የሚበልጥ መዝሙር ብሎ ነው የሚጀምረው ማለት ነው። ወንድማችን ወደ ጠየቀው ጥያቄ እንሄድ። መሐሌ መሐሌ ዘሰሎሞን ምዕራፍ አራት ቁጥር አምስት ላይ እንዲህ ይላል፣ ሁለቱ ጡቶችሽ መንታ እንደተወለዱ በሱፋ አበባ መካከል እንደሚሰማሩ እንደሚዳቁ ግልገሎች ናቸው ይላል። እዚህ ላይ የተጠቀሰችው ቅድስት ቤተ ክርስቲያን ናት። በእናት ነው የተመሰለችው ማለት ነው። በሙሽሪት በእናት ነው የተመሰለችው። እንዴት ስንል አንዲት እናት ልጅ ትወልዳለች፣ በሁለቱ ጡቶቿ ልጇን እየመገበች ታሳድጋለች። ቅድስት ቤተ ክርስቲያንም ልጆቿን በሁለቱ ጡቶቿ እየመገበች ታሳድጋለች። የእግዚአብሔርን ቃል በሁለቱ ጡቶ እየመገበች ታሳድጋለች ማለት ነው። በብሉ ኪዳንና በሐዲስ ኪዳን ማለት ነው። አንድም እናት የተባለች ቅድስት ቤተክርስቲያንና ጡቶች የተባሉት ደግሞ ቅዱስ ስጋውና ክቡር ደሙ ነው ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ይላል። ስለዚህ ሙሽሪት የተባለች ቤተክርስቲያን፣ እናት የተባለች ቤተክርስቲያን ጡቶች የተባሉ ቅዱስ ስጋው ክቡር ደሙ ነው ማለት ነው። ሶስተኛ እናት የተባለች ቅድስት ቤተክርስቲያን ሁለት ጡቶች የተባሉ ደግሞ በሁለቱ ጡቶቿ ምእመናን ነው ነፍስና ስጋ ለነፍስም ለስጋ የእግዚአብሔርን ቃል ተመ ግባለ ቤተክርስቲያን ክርስቲያን ለነፍሳችንም ለስጋችንም 24 ሰዓት እንጸልየው ለነፍሳችንም ለስጋችንም ነው እግዚአብሔር የሚያስበው ማለት። ስለዚህ ጡቶች የተባሉ እዚህ ላይ ብሉ ኪዳንና ሐዲስ ኪዳን፣ ቅዱስ ስጋውና ክቡር ደሙ፣ ነፍስና ስጋ ናቸው ማለት ነው። ሌላኛው መሐሌ መሐሌ ዘ ሶሎሞን ምዕራፍ አራት ቁጥር 11 ላይ የተጻፈው ነው። ሙሽራዬ ሆይ ከከንፈሮችሽ ማር ይንጠበጠባል፣ ከምላስሽ በታች ማርና ወተት አለ፣ የልብስሽም መዓዛ እንደ ሊባኖስ ሽታ ነው። እህቴ ሙሽራዬ፣ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ናት ይላል። እዚህ ላይ ሙሽራዬ ሆይ ከከንፈሮችሽ ማር ይንጠበጠባል፣ ሙሽራ የሚላት ቤተክርስቲያን፣ ማር ይንጠበጠባል የሚለው እግዚአብሔርን ቃል። አንድም ሙሽራዬ ሆይ ከከንፈሮችሽ ማር ይንጠበጠባል ማለት ከእመቤታችን ከቅድስት ድንግል ማርያም ማር ኢየሱስ ክርስቶስ ይወለዳል። አንድም እህቴ ሙሽራዬ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ ናት ይላል። እመቤታችን ከመውለዷ በፊት ድንግል፣ ከመውለዷን በኋላ ድንግል መሆኗን የሚያሳይ ትንቢት ጠቢቡ ሶሎሞን በትንቢት መነጸር ሆኖ በመዝሙር እየዘመረ የእመቤታችንን ድንግልና በትንቢት መልኩ የተናገረው ነው ማለት ሶሎሞን ምዕራፍ ሁለት ቁጥር 8 ላይ እነሆ የውዴ ቃል በተራራዎች ላይ ሲዘል በኮረብታዎችም ላይ ሲወረወር ይመጣል ይላል። ይህን ደግሞ የምትለው ማናት? ቤተ ክርስቲያን ናት። የውዴ ቃል እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይላል ራእይ ራእይ ዮሐንስ ምዕራፍ 22 ስናነብ ማለት። ስለዚህ የውዴ ቃል በተራራው ሲወረወር ይመጣል። የመጀመሪያው ከአምስት ሺህ አምስት መቶ ዘመን በኋላ ተወልጄ ከልጅ ልጅ ተወልጄ አድንሃል የሚለውን ወደኋላ ሶሎሞን ተመልክቶ ትንቢቱን እየተናገረ ነው። የውዴ ይመጣል ተራራዎች የተባሉ 5500 ዘመናት። ስለዚህ ወረወር ይመጣል። አንድም ተራራዎች የተባሉ ነቢያት በነቢያት እየተነገረ በትንቢት እየተነገረ ይመጣል ተብሏል ነው። ስለዚህ እዚህ ላይ ሙሽሪት የተባለች ቤተክርስቲያን ናት፣ ሙሽራ የተባለ ኢየሱስ ክርስቶስ ነው። ሁለት ጡቶች የተባሉ አንዲት እናት በሁለት ጡቶቿ ልጆቿን እየመገበች እንደምታሳድገው ቅድስት ቤተክርስቲያንም በሁለቱ ጡቶቿ ልጆቿን እየመገበች ታሳድጋለች። የቃሉን ወተት ተመግበዋል ይላል ሐዋርያው ቅዱስ ጴጥሮስ ማለት ስለዚህ፣ ማርና ወተት ከከንፈሮችሽ በታይ ማርና ወተት አለ ይላል ከምላስሽ ሽ በታች ማርና ወተት አለ። ማር የተባለ ብሉይ ኪዳን፣ ወተት የተባለ ደግሞ ሐዲስ ኪዳን ሙሽራዬ ሆይ ከከንፈሮችሽ ማር ይንጠበጠባል፣ ከምላስሽ በታች ማርና ወተት አለ። ከከንፈሯ ማር ይንጠበጠባል ማለት ቤተ ክርስቲያን ማር የተባለ ብሉይ ኪዳንን ወተት የተባለ አዲስ ኪዳንን ለልጆቿ ትመግባለች። ቁጥር 12 ላይ እህቴ ሙሽራዬ የተቈለፈ ገነት የተዘጋ ምንጭ የታተመ ፈሳሽ ናት። ከመውለዷን በፊት ድንግል ከመውለዷን በኋላ ድንግል ናት ይለናል ማለት። ስለዚህ በዚህ መንገድ ነው እንጂ አሕዛብ ወገኖቻችን ወደ እናንተ መጽሐፍ በመውሰድ ከመሐመድና ከሚስቶቹና ታሪክ ጋር በማያያዝ የማይሆን ነገር ትርጉም አትስጡ ማለት ነው መጀመሪያ እኛን ጠይቁን በአፋችሁ እኛ እንብላበት አት መጀመሪያ ትርጉሙን ጠይቁን እኛን እነግራችኋለን ማለት ነው መጠየቅ የምፈልጉ በግልጽ ጠይቁ ማለት ነው ምን አይነት ይህ እኮ ድንቁርና እኮ ነው ንስሐ ግቡ ነገ በክርስቶስ ወንበር ፊት ስትቀርቡ መሐመድ ሴቶች አሉ ብሎኛል ብለ ልትጠይቀው ነው ምን ልትለው ነው ለክርስቶስ ሴቶች አሉ ተብያለሁ ብለ ልትጠይቀው ነው ክርስቶስን ስለዚህ መንግስተ ሰማያት ቀርባለችና ንስሐ ግቡ ይላል ዛሬ የእኛ መንግስተ ሰማያት ዛሬ ነው እንደምትሞት አታውቅም ሁሉም ሰው የተደገሰለት ሞት አለ ሁሉም ሰው የማይቀርበት ሰርጋለ እሱ ምንድነው ሞት ነው ስለዚህ ሳትሞቱ በጉብዝና ወራት ፈጣሪህን አስብ ይላል መጽሐፍ። እና መጽሐፍ ቅዱስ በመንፈስ ቅዱስ ሀሳብ ስለተጻፈ ጠቢቡ ሶሎሞን ብዙ ስህተትን ከሠራ በኋላ ንስሐ ገብቶ ይህንን መዝሙር አዲስ ኪዳን እስከ ምጽአት ድረስ ያለውን እግዚአብሔር ገልጾለት ሙሽሪት ቤተክርስቲያን ሙሽሪት እያለ ክርስቶስን ደግሞ ሙሽራ እያለ በዚህ መልኩ ጽፎታል ማለት ነው። መንፈስ ቅዱስ በዚህ መልኩ አጽፎታል ማለት ነው። ለሁሉም ሰው ሼር፣ ኮፒ ሊንክ እያደረጋችሁ አድርሱ። እግዚአብሔር ይስጥልኝ። ከፕሮፋይል ስር የዩቲዩብ ቻናሌ ሊንክ አለ። የኖህ መርከብ የሚለው ማለት ነው። በዛ የገባችሁ አዳዲስ ትምህርት ይለቀቃል። በዛ እንገናኛለን። መልካም ጊዜ